እያያቸ ሁ ያላችሁት ሀያ ሰላሳን ነው የሀያ ሰላሳ ፖድ ፕሮግራማችን ላይ ነው የምንገኘው ዛሬ ልንወያይበት ወይም ልናወራበት ያሰብነው ሀሳብ ዋን ሳይድ ላቭ ወይም ደግሞ በአንድ ወገን በኩል ብቻ ስላለው ፍቅር ነው ማለት ነው እንግዶቻችን እንኳን ደህና መጣችሁ ባለትዳር ናችሁ ሊያ ግርማና ዳግም ስንታየሁ ይባላሉ እናንተን የጋበዝኩበት ዋነኛው ምክንያት ዋን ሳይድ ላቭ ነበር የእናንተ ግንኙነት መጀመሪያ ላይ ወይም ደግሞ ፍቅሩ በአንድ ወገን በኩል ብቻ ነበረ። አሁን ግን ያው ለዚህ በቅታችኋል ማለት ነው። ስለዚህ ብዙ የምንማረው ነገር አለ ከእናንተ ብዬ አስባለሁ። ግንኙነቱ የተጀመረው እንዴት ነበረ? ወይም ከዛ በፊት ያለውንም ነገር። ግንኙነት የተጀመረው ትምህርት ቤት ነው እና አንድ ትምህርት ቤት አልነበርንም። የተለየ ትምህርት ቤት ነው ግን ክላስ እኩል እነሱ ክፍል አብሯት የሚቀመጡ የኔ ጓደኛ ነበረ። ጓደኛህን ልታይ ስትሄድ አየሃት? ከዛስ ምን ተፈጠረ? በዛ ሰዓት በቃ በጣም ደነገጥኩና ጓደኛዬ ጋር ደወልኩና ስልኳን ምናምን አልኩት እና ስልኳን ሰጠኝ። ቴክስት አደረኩላት። ቴክስቱ ምን ነበር? በቃ ሀይ ምናምን እንዴት ነሽ ምናምን ነገር አልኳትና እሷ ኖ አለች። አላማ አለኝ፣ እኔ ትምህርት ልማር ና ብላል። አላማ ሲሆን ክራሽ ነበራት እውነት? እሺ እሱን አንቺ ንገሪ። እሱን ላይክ እንደ ፍሬንድ ነው መቅረብ የፈለኩት። ኦኬ ሌላ ነገር አላሰብኩ ነበር። ሶ እንደዛ ሲለኝ ለእኔም አዲስ ነገርም ስለሆነ፣ ከዛ እምቢ ያልኩኝ ማለት ነው። ከዛ በፊት የፍቅር ጥያቄ ተጠይቀሽ ወይ ደግሞ የፍቅር ጓደኛ ኖሮሽ ያውቃል? ለመጀመሪያ ጊዜ ነው ክራሽ ነበረሽ እሺ? አዎ ያውቃል። ማለት እየተግባባን ስንመጣ ልክ እንደ ቤስት ፍሬንድ ማውራት ጀመረ። ስለዚህ ወደ ቤስት ፍሬንድነት ቀየርከው ማለት ነው፣ ምክንያቱም የፍቅር ጥያቄውን አልተቀበለችም። አዎ ከዛ እኔ ምንድነው እምቢ እንድስትለኝ በቃ ተስፋ ላለመቁረጥ ጓደኛ፣ ቤስት ፍሬንድ እንሆን ይ ያቀረብኩለት፣ እሷም ያው በቃ ደስ ይለኛል። ግን እሷ አልተቀበለችም፣ ፈቃደኛ አልነበረችም። ስለዚህ ወደ ጓደኝነት ቀየርከው። አሁን ዋና ወደ ዋናው ሀሳባችን አይቲንክ የተጠጋ ነው ብዬ አስባለሁ። እና የምታፈቅረውን ሰው ጓደኛ ማድረግ አይከብድም ማለት አንተን አልጎዳክም። ዶም የተጎዳት ምንድን ነው ቤስት ፍሬንድ ያድጊያት በቀሷ ቤስት ፍሬንድ ነው ብላ አስባ መርዶ ይሁን የምስራች ነገረች። የሚማላቀውን ነገር ምንድን ነው ደውላ የምስራች ምናምን ብላ ምንድን ነው እላታለሁ። ፍቅረኛ እስካለችኝ የምስራች መሆኑ ነው እኮ። ደግሞ ደስ የሚል ነገር ልንገር ላብ ላይ ምንድን ነው ስላት፣ ፍቅረኛ እስካለችኝ እና፣ ምን አሁን እዚ ጋ እኔ ምን ልበል፣ እንኳን ደስ አለሽ ልበል ወይስ? እና ያሳዝናል በጣም። ማለት የምር ጓደኛሽ እንደሆነ ነበር ያሰብሽው አንቺ። ከዚህ በኋላ ወደ ፍቅር ሊቀየር ይችላል በለሽም አልገመትሽም። አሁን እንጃ ለም በዛ ሰዓት እንደነገርኩት፣ ራሱ ግን የፍቅር ግንኙነት ነበርሽ የፍቅረኛ ይዘሽ ነበር? አዎ በዛንቴ ኦኬ። ከዛ ነገርኩት፣ ግን ከነገርኩት በኋላ ድምፁ ምናም ተቀያየረ። ምን አለ እናትሽ? ኧረ ምንትሽ አይ ደስ ይላል ወደ በቃ ቀዝቀዝ ያለ ድምፅ ነገር ነበረ። እሷ ቀንድ ዘል ምናም ደስ ይላል አንድ ላትጠብቃ ነው ስ እንደነበረው አወቅሻ ባልነገው ይሻል ነበር እንዴ ምናል። ማለት በዛ ሰዓት ብዙ ነገር እንትን ስለማት ይሄ አሁን ፍቅረኛ ያሉንም ስትለኝ በቃ ጓደኛ አድርግ የሆነ ሰዓት ላይ ቢናስ። አሁን ግን ፍቅረኛ ከያዘች ያለኝ አማራጭ መጸለይ ነው እንዲጣሉ፣ እንዲጣሉ ምንም አይነት ነገሮች ነው ማለት ጸሎት ተሰምሮላል መስሌ ባግባቡ ያ ከዛ እንደዛም ሆኖ ባይገርምሽ ተስፋ አልቆረጥኩም። ፋይናሌ ደወለች እሷ ራሷ። እና እንዴ ከዛ ቤት እንደዋወል እንገናኝ ነበርና ደውላ የሆን ነገር ልነግር አለችኝ። ምን ተለያየ ልትለኝ ነው ደግሞ ምንድን ነው ምናምን ብያለሁ። ከዛ በቃ ከዛሬ በኋላ አትደውል ነው ምናምን ነገር አለችኝ። በዛ ሰዓት ተጽዕኖ አድርጎባት ይመስለኛል። እና በቃ ያኔ በቃ በጣም ቆረጠልኝ ማለት በቃ ማየትም አልፈለግኩም ብሎ ከአረኳት ከእሷ ጋር የነበረኝንም ሂስትሪ ደለትኩ ምናምን በቃ እንዳለ። ከዛ በቃ ለረጅም ጊዜ በቃ እስኪ ንገሪና አንቺ ጋር የነበረው ነገር ያው ሲደውልኝ፣ በዛን ታይም ሪሌሽንሺፕ ላይ ለሆነ ሰው ከባድ ነው መሰለኝ። በዛን ታይም መሆን ነበረበት፣ ስለዚህ እንደዛ አልኩት። ይከብድ ነበረ ግን አልኩት፣ ደውዬ። ከዛ ቀን ደውሎ ያውቅም፣ በቃ ተጠፋፋን። ምን ያክል ጊዜ ማለት ነው የተጠፋፋችሁት? አንድ አመት። አመት በመጠፋፋት ውስጥ ምን ነበረ? አንቺ ጋር ምን ነበረ? አንቺ ጋር ወደ ሌ የሞቀ ነገር መስዋጋ ነው ከሆነ ጊዜ አመት፣ እንዳልኩሽ አመት ከሆነ በኋላ የእሷ የልጅነት ፎቶዎች እኔ ጋ አሉ። እኔ ፋይል በጣም አስቀምጣለሁ፣ እና ድጋሚ ቴሌግራም ላኩላት ለእሷ ምላክላት ፎቶዎቿ እና ቲንክ ላት ምሱ ፎቶ እና ደነገጠች። እንዴ እንዴት አገኘው? ነገር ማለት ነው ከዛ በቃ እንዴ እኔ ጋ እኮ ብዙ ፋይል አለሽ ምናምን ነገር አልኳት። እንደዛ ነው ድጋሚ ከዛ ማውራች ከዛ በቃ አክቲቭ ሆነች። ድሮ ቀስ ብላ ቶሎ ቶሎ ትይክስተዋ ቶሎ ቶሎ ኩራቱ ምናምን እየቀረ መጣ። የሚባል ነገር የለም እንዲህ ነገር ምንድን ነው ብዬ ደህና ነሽ ምናምን ከዛ መደወል ጀመር። ከዛ እንገናኝ አልኳት። ድሮ አይ ምናምን ነበር የምትለው እና አሁን እሺ ያለች እና እንዳልኩሽ በጣም በቃ አሁን አሁን ሲገባኝ በጣም ወድጃት ነበር ማለት ምናምን ሰው ደውሎ አትደውል ሲልሽ ሁለተኛ እንዳትደውልብኝ ሲልሽ፣ በጣም ነው ተስፋ የሚያስቆርጠዋ። በሰዓቱ ተስፋ ቆርጬ ግን ድጋሚ እንደዛ ስትለኝ አሁን ሳወራት በቃ ምንም ምንም ያደረገችኝ አልመሰለኝም። እና ተገናኘን ተደውለን ተገናኘን። ከዛ አወራሯ የሆነ ሲንግል እንደሆነች ታስተውቅ ነበር። ምን አይነት አወራር ነው? የሲንግል አወራር በጣም አይን አይኒ ትኛለሽ አይደለም ሲንግል አወራን። አይ ጠየኳት እኔ ልጁስ ጎያ ጓደኛሽስ ብዬሽ ጠየኳትና፣ አይ ስለሷ አታንሳ ምናምን አለች። ከዛ በቃ ምን ልበልሽ በጣም ደስ ያለኝ እንዴት ሆናልኳት አይ በቃ የለም አለች እና ሸኝቻት ወደ ቤት ሸኟት። ስመለስ እየጸልኩ ምናምን ተመለሱ። በቃ አሁን በቃ ከዚህ በኋላ በቃ ጌታ ወይ እባክህ የኔ አድርጋት። እሷ ምን ለነገሩ በጣም በቃ ደስ ብያት ነበር። እስኪ እስኪ ከራሷ ትናገር ከራሷ እንደበት። የዛን ታይም ስናወራ ደስ ብሎኝ ነበር ግን ላይክ ወደ ሌላ እንዲፈጥኖ ሄዳል ብዬ አላሰብኩም። ያን ታይም እንደ ኖርማል አሰብው ነበር። ከድጋሚ ከጓደኛሽ ጋር ብሬክ አፕ ካደረግሽ በኋላ ማለት ነው። ምክንያቱም በቃ ቶሎ ተገናኘን ከዛ ደግሞ የዛንታይም ደግሞ ማቹር ትንሽ ስለምንሆን ከዛ ፍሪደም ምናምን ነበረ። እንደ በፊቱ ግን አዝማሚያው ስታውሩ ከተገናኛችሁ በኋላ ወደ ፍቅር እንደሚቀየርና ከእሱ ጋር እንደምትኝ ልብሽ ይነግርሽ ነበር? መጀመሪያ አካባቢ ጀስት ኖርማል ነበረ። ከዛ ግን አወራራችን ወደዛ እየሄደ ነው። እንድትወስኝ ያደረገች ነገር ምንድንነው አንቺ ጋር ስለነበረ መጀመሪያን ፍላጎቱ ያልነበረው እንድትወስኝ ና በቃ ከእሱ ጋር ጓደኛ መሆን አለብኝ ወይም ወደ ፍቅር ግንኙነት መግባት አለብኝ። እንድት እሱ እንድትመርጭ ያደረገች ነገር ሞር ከበፊቱ ይልቅ ስቀርበው ምናምን በፊት እንደማውቀው አልሆነም ማለት ተለየብኝ እና የልጅነት ስላልሆነ አዎ እንደዛ ስለነበረ በሚያደርገው አክሽኖች ምናምን እንደዛ ስለተለየብኝ እሱ እሱ ምስለኛ አዲሱን ማንነቱን ወደድሽው ማለት ነው? ከበፊቱ ምን ነበረ ቆይ ልዩነቱ? በፊት ያን ያህል አንገናኝም፣ ላይክ ሞራ አሁን ቁም ነገር ላይ ፎከስ አረግ ይመስለኛል። ወይ እንደ ኢጅም ዲፍረንስ ሊሆን ይችላል። እንደዛ ስናወራ የተለየ ጎኑን ስላየሁት በዛ ምክንያት ብቻ በብዙ ነገር ከፍ ብሎ ማለት ይሄ ማቹሪቲም ሊሆን ይችላል፣ አድጎ ምናምን አገኘሽ አንቺ ያን ነገር አክሰብት አደረግሽ፣ አስተሳሰቡም፣ ሁሉም ነገር ስንቀራረብ ሞር ዲቴል ማውራት እንጀምር እንደወስን እስኪ ስለ ዋን ሳይድ ላፍ አንተ በጣም ብዙ ነገር ትነግረናለህ ብዬ ስላሰብኩኝ፣ በሰዓቱ ምን ነበረ ፊልም የምታደርገው? እንዳልኩሽ በጣም መጎዳት፣ መጎዳት ደረጃ የደረስኩት ፍቅረኛ አልሆንም ስትለኝ ሳይሆን ፍቅረኛ እስኩኝ ስትለኝም ሳይሆን በቃ እንዳትደውልልኝ ያለችበት ፓርት በጣም ይደብር ነበር። ብቼ በጣም ወዳታለሁ። ኢቨን ከፍቅረኛዋ ጋር አብሯት ከነበረ ልጅ ጋር በምትሆንበት ሰዓት ፍቅረኛ እኮ እንዳላት አውቃለሁ፣ ግን በቃ በጣም ወዳት ስለነበረ ኢቨን ደውዬላት ራሱ ደህና ነሽ አይደለም እላት ደህና ናችሁ ነበር እላትና ይህያል። በቃ በጣም ወዳት ነበር ያን ያክል ማለት ነው። እና ብታይ በጣም የሚሰማ የነበረው እንዳልኩሽ ከእሱ ጋር በነበረችበት ሰዓት እኔ ጋር እንደመስመጣ ቋል ውስጤ ይነግረኛልና፣ እና ያው የእግዚአብሔር ፍቃድ ሆኖ አብረን አንሆንም ብላ አታስበም ነበረ? አላስብም። በጣም ተስፋ ታደርግ ነበር። ውይ በጣም ኢቨን ፍቅረኛ ይዛ ተስፋ አልቆረጥክም? በረ በስመን በፍጹም። እና እንዳልኩሽ እሷ ማለት ነው እንትን ነው። ይህ አንዳንዴ ማንም ሰው የሆነ ክራሽ ይኖረዋል የሚመኝ አይነት ሰው። እኔ የኔ ሊያ በጣም በቃ እንዲልበልሽ ይሄ ምፈልጋት አይነት ሴት አለች ምክንያቱም አወራረዋ ረጋትዋ ምናምን እና ዝምተኛ ሴት በጣም እወዳለሁ እና በጣም ዝምተኛ ነች። ባይ ዘ ወይ አሁን ዋን ሳይድ ላቭ ውስጥ ያሉ ሰዎች አንዱ ምክንያታቸው ተስፋ ለመቁረጣቸው ነው በዛ ሰው አንድ ቀን ወደ እኔ ይመለስ ይሆናል፣ አንድ ቀን ይወደኝ ይሆናል፣ አንድ ቀን በእኔ ልክ ይሆናል ፍላጎቱ ወይም የምለውን ነገር ይረዳኝ ይሆናል በሚል ነው እና አንዳንድ ጊዜ ሰዎች በጣም ይጎዱበታል። በቃ በመጠበቅ ውስጥ ላይፋቸው በጣም ሚዝራበል የሚሆንባቸው ሰዎች አሉ እና በዛ ሰዓት ያሳለፍከውን የተጎዳክበትን ነገር እና እንደገና ደግሞ ምናልባትም እስከዚህን ያህል ድረስ ከሆነ ባያልፉበት ወይ ባይጠብቁ፣ እንደዚህ አይነት መስዋዕትነት ባይከፍሉ የምትለው ለወጣቶች የምትመክረው ነገር ካለ። በጣም አሪፍ ርዕስ ነው። ለምሳሌ ፍቅረኛ የያዘች እንጂ አላገባችም እና ካገባች በታገባ ዛ ሰዓት ብታገባ ኖሮ ምንም ጥያቄ የለው ማለት ከአንድ አንድ ነበር። ምትው እንዳልኩሽ ፍቅረኛ ነው ያዘችው፣ ስለዚህ ምን አይነት ፍቅር እንደሆነም እኮ አላውቅም፣ ይነገረኛል እንጂ ውስጣቸው ምን እንደሆነ አላውቅም። ፍቅረኛ ያስኮነልችኝ ና እንዳልኩሽ እኔ ማለት ሀቁን ስነገርች ሊያ ጋር ልክ ሰዓት ምናምን ፍቅረኛ ያስኩኝ ባለችብኝ ሰዓት እጸልይ ነበር ማለት በቃ አረጌታዊ ፍቅረኛ አድርጋት ብዬ ማለት ነው እና በቃ አምኜ ነበር ለምን እንደሆነ እንዴት እንዳመንኩ አላውቅም ብቻ አምኜ ነበር ፍቅረኛ እንደምትሆን ሚስቴ እንደምትሆን ማለት ነው ሚስቴ እንደምትሆንም ሳይሆን በቃ እኔ ጋር እንደምትመጣ አምን ነበር እና ይሄ መጎዳት ማለት አሁን ፍቅረኛ በነበሩበት ሰዓት የተጎደሁበት ፓርት እንዳልኩሽ አብረው በነበሩበት ሰዓት ስለምደውሉላት ተወኛለችኝ ሰዓት ግን ተጎዳሁ ምንድነው የተጎዳሁት ድሮ እንዴት ናችሁ እያልኩ እደውልላታለሁ። አሁን ግን እንዳትደውል ተባልኩ። እሱ ጋር አልደውልሽ ማን ጋር ልደውል ተባልኩ። በጣም እንትን ሆንኩኝ። ይሄ በቃ እሷን ለመርሳት ብዙ ነገር ሞከርኩ ሞከርኩ። ማገኛ አይመስለኝም ስለማውቃት ባህሪዋን። በፍቅር አላውቃትም፣ በጓደኛነት ነው ማውቃት እና በጣም ኳሊቲዋን ስነግርሽ እሷ በጣም ሚስቴ እንድትሆን በጣም የገፋፋችን ምንድን ነው ስደውልላት በያኔ አስረኛ ክፍል እያለን አስራአንድ በምደውልበት ሰዓት ምን እያረግሽ ነው ስላት፣ ማንኛውም ሰው የሚጠብቀው ፊልም እያየው ወይ ሆምወርክ እየሰራው ነው ምትሏ። እሷ በአንድ እጄ ነው የማዋራህ ቡኮ እያቦኮ ነው አምትለኛለች። እንዲህ ነገር ደስ ይላል። ባለሙያ ናት። በቃ ቡኮ እያቦኮ ነው ትለኛለች ወይ እንጀራ እየጋገርኩ ነው በቃ ወይ ደግሞ ለፋዘር ሸሚዙን እየተኮስኩ ትለኛለች። ከዛ በቃ ነው ዞር እዬ ሸሚዜ ነው ያለው ቀይ ተኮስልኝ። እንደዛ ስትልኝ የኔን ነገር ነው ማስበው ይሁን በምት ነገር እና ቡና ማፍላት ትወዳለች። ቡና እያፈለው እኔ ደግሞ በቃ እንዳገባው የምመኘው ቡና ምናምን ነው። ከዛ እንዳገባች ምን አሁን ፍቅረኛ ከሆነ በኋላ ምንድነው ልክ እንደተጋባ መግዛት ያለብን ነገር ሊስት ሲወጣ የመጀመሪያው ረከቦት ሪል የሆነ ላብ ስለሆነ እያልክ ነበር ና እንደውም አይሆንበትም መንገድ ሳይሆን የሚሆንበትም መንገድ ነበር እየጠነከርክ እየነገርከኝ የነበረው ና እስኪ የእውነተኛ ፍቅር ምንድን ነው ሊያ ስላላወራሽ ከአንቺ እንጀምር ና አንቺ ፐርሰናል ኦፒኒየን ነው እንግዲህ እኛ እዚህ ጋር ፍቅር እንዲህ ነው ብለን ኤክስፕረስ ማድረግ አንችልም ስለዚህ አንቺ ፍቅርን አንደርስታንድ የምታረጊበት ነገር ምንድን ነው ፍቅር ለአንቺ ከራስሽ በላይ ያንን ሰው ስትወጂ ለዛ ሰው ደግሞ ቫሉ ሰተሽ ስታስቀድም እና ከራስሽ ፍላጎት በላይ ለዛ ሰው ፍላጎት ሞር ስትጨነቂ። ብዙ መግለጫ መንገድ አለው እንደ ሰው ይለያያል። እና ከራስሽ በላይ በቃ ያንን ሰው ሞድ በፍቅር ግንኙነት ውስጥ እያላችሁ በጣም ብዙ ነገር አሳልፋችኋል ብዬ አስባለሁ። ቻሌንጅ እያረጋችሁ የነበረው ነገር ምን ነበረ? መጨቃጭቅ ማለት መጨቃጭቅ ስልሽ ትንንሽ ግጭቶች ስታጎርሽኝ አታንጠባጥቢ ብይ፣ እንደሱ ዓይነት ነገር ይኛል። የከፋ ነገር አለ? የከፋ ነገር እስካሁን ድረስ እግዚአብሔር ይመስገን ገጥሟችሁ አያውቅም። ብዙ ጊዜ ግጭት እንዳይፈጠር የሆነበት ምክንያት ምንድን ነው? እስኪ ከእናንተ እንማር። ፈቶ ማደር፣ ለምሳሌ ፈቶ ማደር፣ ፈቶ ማደር በቃ ምንም ነገር የሆነ ነገር ሲፈጠር እንዳልኩሽ እሷም ፋሚሊ አላት እኔም ፋሚሊ አለን። የሆነ ነገር ቸኳል የሚያጨቃጭቅም እስካሁን ድረስ ተጨቃጭቀን አናቅም። ግን ማያግባባ ነገር አይ በዚህ በዚህ እንባባልና ከዛ ወዲያው ስሜታዊ ሆነን አንወስንም። ትንሽ እንጠብቀና ግን አናድርም። በቃሽ፣ ምን እናርግ፣ ቁጭ በል ቁጭ በል ተባብለን እስካሁን ድረስ እንደዛ ነው እስካሁን የምንፈተው ውጭ ወደ አንበሳ መስራት፣ እሺ ስለዚህ የት ይሻል? ይሄኛው አይኛው? እሺ በቃ እሺ፣ አንቺ ባልሹ ወይ አንተ ባልኩ እና አለማደር፣ አንድ ቀን እስከሆን ድረስ ከባድ ሆኖብን አትረን አናቅ። የፍቅር አጋርሽ አድርገሽ ስትመርጭ ወይም ባልሽ እንዲሆን ስትወስኝ መጀመሪያ በጣም የወደድሽለት ኳሊቲው ምን ነበር? ምሁር እንደ ባል ነው ያየሁት። ማለት ገና ጓደኛ እያለች የሚያደርገው ተግባር ነው እንደወሰን ያደረግ ምንድን ነው እሱ፣ ላይክ የቤተሰብ ኃላፊነት እንደዛ ይሸከማል። የቤተሰብ ኃላፊነት ማለት ማለት ቤተሰብ ይወዳል፣ ሰው ይወዳል። ኳሊቲነቱ እሱ ይመስለኛል። እናንቺ የወደድሽበት ማለት ነው? ወደድ ሞር ይሄ ልጅ እኮ ባል ቢሆን ላይክ ከዚህ በላይ ነው የምትይው፣ አይነሳዋል አይደል? እንዲሁ በተግባር አይተሽ በጣም ይረዳኛል እና ላይክ ሳልነግረው ሁሉ ነገር ስለሚያውቅ እና አንዳንዴ እኔ መወሰን አቅቶኝ እሱ ሲወስንልኝ እና ውሳኔ ልክ ነው እንደ ምናምን እንደዛ የምልበት አጋጣሚዎች ስለነበሩ ደስ ይላል። ማስተላለፍ የምትፈልጉት ነገር አለ ከእናንተ ፍቅር ካሳለፋችሁት ነገር እንድንማርበት? አዎ ትዳር እንደ ጉልቻ ጉልቻ ታውቂያለሽ? ነው እና ትዳር ሶስት ጉልቻ ነው። አንዷ እሷ ነች፣ አንዷ እኔ ነኝ፣ አንዱ እግዚአብሔር ነው። እና ጉልቻ ሶስት ነው። እና ሁሌ አንድ እግዚአብሔር ሁለታችን ብቻ በቂ አይደለን። እና በምንም አይነት ትዳር ውስጥ እግዚአብሔር ይኖር ማለት በቃ ትዳር ጸንቶ እንዲቆይ እግዚአብሔር ከሌለ እኔ እና እሷ አንድም ቀን ሳንጸሊ ተኝተን አናቅምና፣ የሆነ ሳንጸሊ ብንተኛም እኮ ምን ማለት ነው? እግዚአብሔር ጠብቀናል። ግን በቃ እግዚአብሔርን ምንም ነገር ስንመጣ እዚህ ፕሮግራም ላይ ስንመጣም ጸልየ ነው እግዚአብሔር ፍቃድ ነው ወይ እግዚአብሔርን እና ምንም ነገር ስናስቀድም እግዚአብሔር እንዲቀድምና ትዳር ውስጥ ያሉ ሰዎች ያው እግዚአብሔር አስቀድሙ። ሁለት ጉልቻ ብቻ ይበቃም። ሶስተኛ ጉልቻ እግዚአብሔር እሱ ስላጣመረን መርሳት የለብንም አንዳንዴ እግዚአብሔር ስጠኝ ስጠኝ ሊያን ብዬ ሰጥቶኝ እሱም ምረሳ ከሆነ በቃ ለየ ለየ ነው የሚሆነው። ትዳርም እግዚአብሔር ይወዳል ይባርካል፣ እና ትዳር ደስ የሚል ነገር ነው። ብዙ ሰው ቢገባበት ሞር ማበረታታው ነገር ነው እንግባ ብለሽ በደንብ ደስ ይላል። እና ሞር አንድም ከመሆን ሁለት መሆን ይሻላል። ሞር እየተሰራሽ ትሄጃለሽ። እኛም ገና ብዙ ቀረናል፣ ኤክስፒሪየንስ እያደረግነው ነው የምንሄደው። ፍቅር ግለጽላት ፍቅር ሽን ግለጪለት። ከአንቺ ነው መጀመሪያው። በጣም ነው የምወድክ ማፈቅር እግዚአብሔር ረዥም እድሜና ጤና ይስጠኝ። በውስጥሽ በጣም የታመቀ ነገር እንዳለ ነው እያሰብክ ያሉት። እኛ አይደለንም ወይ አስልቀስንሽ አጨናቀን። ስለዚህ አውጪው ተናገሪው፣ ፊል ያረግሽውን ነገር ኢሞሽናል ሆናለሁ። ለምሳሌ ለማውራት ትዝ የሚልሽ ነገር ይኖራል ብዬ አስባለሁ። ለዛ ነው ኢሞሽናል የምትሆኝው፣ እና ምንም ስላላወራሽ ብዙ ስላላወራሽ ደግሞ፣ እስቲ ንገሪን እኛ ማናውቀው አዲስ ነገር ካለ አንቺ ላይፍ ላይ የተቀየረ ባሌ ስለሆንክ እስከዛሬ ስለጠበቅክ አመሰግናለሁ እና ወዳለሁ፣ አከብረሃለሁ። እና እንኳን የኔ ሆንክ። ውይ እንኳን የኔ ሆንክ፣ በጣም ደስ ይላል። ባልየው ፍቅርህን ግለጽላ ተባክል ወዴን እኮ አምቦጫ እንትን ብችል ደስ ይለኛል። ይ ማለት ብችል ደስ ይለኛል። ግን እሷ በጣም መግለጽ ትችላለች፣ እኔ አልችልምና፣ እንደውም እሷ በመንገርም በተግባርም ነው የምችለው ፍቅርና እኔ ሞር ከመንገር ይልቅ በተግባር አሳያት አለው ማለት እኔ እንጃ እማ እምልሽ ሪል ሪል ይሰማኛል። እማ መላት በቃ ሪል ነው እና እኔ እንጃ ብዙ ነገር ሆናልኛለች። ቅድም እንዳልኩት ብዙ ነገሮቼን ጉለቶቼን በእሷ ነው የተሸፈነው። እና ብዙ ጉለቶቼን ሸፈነሽልኛል። አንቺን ባላገባ ያላቅም ምን ደሞን አላቅም እና ብዙ ባህሪዎችን ችለሽ ሚስቴ ስለሆንሽ አብረን እየኖረን ስለሆነ እንጂ በቃ በጣም እድለኛ ነኝ። በቃ አፍቅርሻለሁ፣ በጣም ወድሻለሁ። መሳም ይቻላል። በደንብ በጣም ደስ ይላል። እንግዶቻችን ስለነበራችሁ በሁለት በጣም ደስተኞች ነን። በጣም ደስ የሚል ላይፍ ኤክስፔሪንስ ነበራችሁ። ሀያ ሰላሳዎች እንግዲህ ፕሮግራማችን ይህንን ይመስል ነበረ። በቀጣይ ደግሞ ከሌሎች እንግዶች ጋር በሌላ ሀሳብ እንመለሳለን። መልካም ጊዜ ቆይታ ስታደርጉ የነበረው ከ ሀያ ሰላሳ ፕሮግራማችን ጋር ነው። ልክ ስንጀምር ቃል እንደገባንላቸው አሪፎቹን ፕሮግራሞቻችንን ወደ እነሱ ስናደርስ ቆይተናል። አሁን ግን ልንለያይ ነው ልንለያይ ነው። አሪፍ ነበራል። ቆንጆ ቆይታ ነበር። ደስ የሚሉ ፕሮግራሞች ወደ እናንተ ደርሰዋል። እንግዲህ እንደምታውቁት እድሜያቸው ከ20 እስከ 30 ድረስ ያሉ ወጣቶችን ትኩረት አድርጎ የሚዘጋጅ ፕሮግራም ነው 2030 እንደዚሁ ይህንኑ ጠብቀን ሳምንት ደግሞ እንመጣለን። ሳምንት እንመጣለን። ያው አሁን ግን ልንሰነባበት ነው። እኔ ደህና አክቶ ላይ ጌታሁን አሰፋ ከመላው የ2030 ፕሮግራም አዘጋጆች ጋር በጋራ ሆነን ወደ እናንተ ስንደርስ ቆይተናል። ሳምንት እንገናኝ። ኢቢኤስ ቴሌቪዥን ተመልካቾች፣ ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ።